እንዲህ ብለ ደማ ውጅበት ይሄኛ ወር በለው የምስክርነት ወርህ ነው በለው፣ ይሄኛ ወር በለው፣ ዚስ መንዝ በለው፣ ቴስቲሞኒቲስ ካሚንግ በለው፣ ምስክርነት መስክርነት ወዳንተ የመጣ ነው። ይሄኛ ወር የሆነ ጉዳይ የሚፈጸምበት የምጠብቀው ነገር የሚጨበጥበት ብራላካዲያስ ዊላኪላካታስ በሰው ያልሆነ እጅ የሚከፈትበት ዌራኬ ላካስ ያስጀመረ የሚያስጨርስል ዊሊሲ ግራካያ በአንተ የተጀመረው በአንተ ያልቃል። ውይ በዚህ ምሽት የሚመጣው ቅባት እንደዚህ ነው። በአንተ የተጀመረው በአንተ ሊጨርሰው በአንቺ የተጀመረው በአንቺ የሚጨርስ ሜላሌ በሮች በዚህ ወር ይከፈታሉ። ቴስቲሞኒ መንስ ቴስቲሞኒ መንስ የምስክርነት አመተ ወራችን እሄ ወር የምስክርነት ወራችን ቃሎች የሚመለሱበት ትንቢቶች የሚጨበጡበት ይህ ወር ይህ ወር ይህ ወር ትጨብጠዋለ ይለ አዳራ ባሽ ውጭ በልልኝ ከዚህ ቃል በኋላ እጸልያለሁ። አጭር የሆነ ነገር ነው የምናገረው፣ ብዙ ግን እጸልያለሁ። ዛሬ እኔ እንደዚህ ነው የማየው፣ ምስክርነት የምንናገርበት ጊዜ እስከምናአላ አቶ አራፋሽ የሆነ ሰው ላይ በዚህ ወር የምስክርነት ደመና ዘግየት አልቻልንም መቆለፍ አልቻልንም። የተነገረበት ቃል ተዋጋን፣ የተነገረባት ቃል ያዘን። ሽላ ጌታ ኢየሱስ ምስክሬ አሁን ካሰረህ ነገር የተነስ የበለጠ ባንተ ላይ የተነገረው ቃል ይበልጣል። ባንተ ላይ የተተነበየው የእግዚአብሔር ቃል ባንተ ላይ የተተነበየው የእግዚአብሔር ቃል ሟርተኛ መያዝ አይችልም። ዘህ በሚመጣ ወር አንተን መቆለፍ አይችልም መያዝ አይችልም። ቅባቱ እየወፈረ ነው። በየቀኑ ቃል እየገባብህ ነው። ኃይል እየገባብህ ነው። ራእይ ምዕራፍ ሶስት ዮሐንስ ራይ ጲላቆስ

በአሉን በየቤት ይልቀው አለ ንአ ቀጥለው፣ ከዛ በኋላ የሺደበሌ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የት ቸርች? መልህቅ ኢንተርናሽናል ቸርች። መቼ ቀን እሁድ፣ እህ ከምሽቱ አንድ ሰዓት ተኩል ለተገኘ ጉባኤ ሁሉ ለተገኘ ጉባኤ ሁሉ የእግዚአብሔር መንፈስ ፈቅዶለት ወደዚህ ጉባኤ ለመጣ ሰው ሁሉ አመ። እንደ እግዚአብሔር ነብይ መልእክት ይሸልሽ መጥቻለሁ። ቃል ይሸልሽ መጥቻለሁ። እሄ ቃል ዛሬ ባንተ ላይ የሌለው በመልህቅ ቤተ ክርስቲያን በለዋ። በመልህቅ ቤተ ክርስቲያን ወዳለው መልአክ እንዲህ በለዚያ። ለካዚ ቤት መልአክ አለ ማለት ነው። እንዲህ ብለህ ምን በል። ለቤተክርስቲያኑ፣ ለራእዩ፣ ለኔ፣ ለአንተ ይሄ ቃል ዛሬ በእግሩ ይገባል ይገባል። ወደ አንተ ንብይ ኮቴ የሚፈለግበት ወር እየመጣን የሆነ የእግዚአብሔር እሳት ይወድቅብሃል። ኮቴህ ይፈለጋል። አንተ ፈልገህ ያጣኸው ያ ዘመን አሁን ተረኛ ናቸው፣ ይፈልጉሃል። ከዚህ ቃል በኋላ ትፈለቅ በሎ በሎ። መልአክ ምን አለው? መልሕቅ ወዳለው እንዲ ብለህ ጻፍ። የዳዊት መክፈቻ ያለው የዳዊት መክፈቻ ያለው የናዝሬቱ ኢየሱስ አሁን የሚከፈተው በር

በእምነት ነካርገውና ዛሬ በቃል የሆነ በረከት ሊጀምርብኝ ነው በለው። አቺ አታሳ በቃል የሆነ በር ሊከፈት ነው። በቃል የሆነ ስራ ሊከፈት ነው። በቃል የሆነ በሮች ሊከፈት ነው። በቃል የተከፈተ ማንም ሊዘጋ አይችልም። ማንም ሊዘጋ አይችልም። ዛሬ ኃይል ያገኘሃል። አሜን። ሳላኮ ሳካያ ታናሹን ታላቅ የሚያደርግ ያባቴ እሳት እመታለሁ ብሎኛል። በያው እግዚአብሔር ፊት የሆነ ሰው ያለ ዘመድ ከዚህ ሀገር ወጥቶ ይሄዳል። ያለ ዘመን ፋብሪካ ይኖራል። እንዴት እንደሆነ በማታውቀው ለምን ይሄቃል? የእግዚአብሔር ቃል ማጂካስ የምን መክፈቻ ያለው ዘ ኪ ኦፍ ዴቪድ ጂሰስ የዳዊት መክፈቻ ያለው ዳዊት መክፈቻ አንድ በር አይደለም የሚከፍተው። ማስተር ኪን ይባላል። ዋት ኤቨር ኢት ጎ የከተትክበት በር ሁሉ ይከፍታል። ምንም በር ዛሬ ይሁን እንደውም ወደ አዲስ ምዕራፍ

የሚዘጋ የሚከፍትም የሌለ ቅዱስና እውነተኛው የሆነው እርሱ እንዲህ ይላል። ወጣቶች ቅዱስና በሏ። ቅዱስና እውነተኛ የሆነው የናዝሬቱ ኢየሱስ እንዲህ ይላል። በቤትሽ ላይ እንዲህ ይላል። በስራህ ላይ እንዲህ ይላል። ባደከመህ ላይ እንዲህ ይላል። በልጆችህ ላይ እንዲህ ይላል። ባረቸው ስራ ላይ ምን ይላል? ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። የተከፈተ በር ሰጥቻለሁ። የተከፈተ በር ለሰጥቻለሁ። መልእክቱ እንደዚህ ነው፣ በሰማይ የተከፈተውን የማይዘጋ በር ተከፈተ። አሜን አሜን። ኖ ዋን ክሎዝ ፕራቲካ እምነት ከሆነ

ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ባለው የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን እንደምትችሉ እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የመልእክት ቲቪ ቤተሰቦች በዚህ የእግዚአብሔር መንግስት አገልግሎት ላይ የወንጌሉ ስራ አብራቸውን መስራት እንዲሁም ከእግዚአብሔር ሰው ከነቢ ጃፕ ጋር ከአገልግሎቱ ጎን በመቆም መደገፍ ማገዝ ለምትፈልጉ ከስክሪኑ ላይ ለምታዩት አካውንት ላይ መባችሁን አስራታቸውን የፍቅር ስጦታቸውን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከእግዚአብሔር ሰው ከነቢ ጃፕ ጋር በግል ለመጸለይ ጸጋን ለመካፈል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 እኛ እንጸልያለን፣ ኢየሱስ ይፈውሳል።